አረ፣ ብዙ ጊዜ ዝም ነው የምትለው፣ አትልም ብዙ ጊዜ

የእሱን ነገር አታውሪ። እኔ እራሴ እኮ አንቺ እንትን እያልሽኝ እኮ ነው አንቺ እያወራሽብኝ። በቃ እኔ እራሴ እኮ ልሄድ ትንሽ ቀርቶኛል። ኧረ በእናትሽ አሳሳም

ማበድ ይላሉ። እንደዚህ ነው። እኔ ቅድም መሰለኝ እኮ በሰፈር ወይኔ፣ ውድ ምን አልሽኝ? ቅድም ምክንያት ያለው ነገርኩሽ እንዴ፣ ያጫወትኩሽ እንዴ። አይ አንዱ ልንገራችሁ ብሎ ገባ አልኩሽኝ። እሺ፣ ከፈረስ ገባ ያለችን ልነግርሽ። ከዛ እዚህ ጊዜ ኔ ማዳመስኩ ቆሜ ማለት ነው። ከዛ ሰው ተያይዞ ተያይዞ እንትን ይላል እንጂ ተያይዞ ምንድን ነው አለ። ወይኔ ጠፋብኝ። ተያይዞ ያድጋል እንጂ እንዴት ተያይዞ ያብዳል አለ። እውነቱን ነው። እንዚ መልሶ ደገበው እና አቦች፣ ተያይዞ ያድጋል እንጂ እንዴት ተያይዞ ሰው ያብዳል? አብዳችኋል እንዳስጠላችሁ ብሎ ወጣ። ገብርኤል በይ እስኪ ወይ መዳን ያለም። እዚህ እኮ አይደለም የምልሽ፣ እኮ ቲክቶክ ላይ ነው። ልጁ ያስወጣል ያስወጣል። ቲክቶክ ላይ እኮ አይቼው ነው። ልንገራችሁ አለ እ ካልወጣ ልንገራችሁ። ከዛ ሰው ተያይዞ ያድጋል እንጂ ተያይዞ ያብዳል? እውነቱን ነው። ተያይዞ ያብዳል ተያይዞ ያብዳል። እኛም አሁን ተያይዞ እኮ ያበደ ስንት አለ አንቺ አንቺ ሰው ተስፋ ሲቆርጥ እኮ ይወጣል። እነዚህ ደግሞ ምን አይነት አስጠሊታ ሞዛዞች ናቸው። አያፍሩም እንዴ? ተስፋ ሲቆርጥ እኮ መጥፋት እኮ ነው። ደግሞ ካንቺ እኮ የሌለ ነገር ኮ ነው። እነሱ ሀሳባቸው ራሱ እኮ ይገርመኛል። ምንና ምን ሰማይና ምድር እኮ መመኘት ራሱ እኮ ሰው ነው ግን ዝም ብለሽ የማታገኘውን እኔ ኮ የወልሽኝ ሰው በሰው ልጅነቱ አንድ አይነት ነው እግዚአብሔር በአምሳያው የፈጠረው ሁሉ ግን ሚያስጠላኝ ኮ የማታገኙውን ሰው ለምንድን ነው የማታገኙውን ነገር እኮ መመኘት እኮ እሺ አሁን ለምሳሌ እድገት ከሆነ

እኔ ዛሬ ራሱ የሰርጉ ነገር ይበዱ ብሎ ነው። እንትን እሱ እኮ ማሳበድ ይችልበታል። ታዲያስ አውቆ ነው ቆረር ያረጋቸው። አንዳንዴ እኮ አውቆ ነው እንጂ ቢበጠብጠው እኮ ያሳብዳቸዋል እኮ ሱራሱራሱ ታዲያስ። ከተነሳበት አሁን ዛሬ ዛሬ ሰርግ ሰርግ እንደግሳለን ብሎ አረፈው። አዎ አንዳንዴ ቦቶም እኮ ያመልጠዋል እኮ ይበጠብጣል

አዲስ አበባ ቡታጀራ ስንመጣ አንቺ ነሽ የምትቀበይው። እምዙ ልገቢ ነዋ፣ አልቀረብሽም ቡታጀራ ልትገቢ ነዋ ቡታጅራ ብሌን ኧረ ብ ብሌን ናታ ገባ ልትገባ ብሌን እና አገሯ እዛ እዛማ

ያንን አፕ አንስቼ ደውዬ እናንተ ጋ አይደለም። ምንድነው፣ ምን ጽር ትልኪብናለሽ? አለ አይን ፈጠጠርሽ። ሰንዬ ሰንግ እንዴት ነሽ ቆንጆ? እንዴት ነሽ? አንቺ አለሁ፣ እግዚአብሔር ይመስገን። እንዴት ናችሁ ደግሞ? እኮ ትቆራለች ላሰኒ እኮ በጣም ቀብጣለች፣ አብዝተዋለች። ኩራ ኩራት መሰላችሁ? እንዴም ደህና ዋልሽ ነው ያልኩት ምን

ለምን አባታቸው አሁን ደሞ ማለት ነው፣ በኒ ማለት ነው፣ ሚረት ማለት ነው። እሷ እግዚአብሔር ምስክር ሚኒም ሳታደርግ ሚኒም ሳታደርግ እቺ ሰላም ነከችና በራሷ ጊዜ ከዛ በወንድ ምናምን አድርጋ ፎቶዋን ፖስት ወተች። ይገባችሁ። ከዛ በኋላ ደሞ እሷ ደግሞ እየለቀሰች ሁሉንም ይዘቅዝቃሉ፣ ምክንያ ምናምን እያለች መሰለኝ ነ እንደ አላቅም። ከዛ እነሱ ደግሞ ፖስት ያደርጋሉ። እሷ ግን ተናዳ ነው እንጂ ያወረችው ሊዘቀዝቅ አደለች። ደሞሱ ሼር ሼር ያደርጋል። እነዚህ ተዋቸው፣ ሴጣኖች በዛ ቤት ሚሰበሰ አንቺ ሴትነታቸው የጠሉ ነው መሰለኝ። በስመ አብ ወወልድ አሁን ዛሬ ዛሬ አሁን ሌሰኒ ሀይሜ ምን አረገች እና ነው የምትዘቀዘቀው ምን በደለች ተናዶ እኮ ነው ተናዶ ቅናት እኮ ነው እንዴ ሰርጉ የሰርጉ የሰርጉ ቀን ይቆረጣል ያለው እሱ ሳውቆ ሊያሳብዳቸው አይደል እንዴ እሱ ደግሞ በጣም ነው እንዴ ሰርጉ ቀን ይቆረጣል ጅሎቹ ተጃጀ

በጣም ጥሩ ልጅ ናት። እኔ ወዳሳለሁ በጣም ጥሩ ልጅና በጣም ጥሩ ብሩኬን ራሱ እንዴት እንደሆነ የሚታሽቃብጠው እግዚአብሔር ማንንም አትነካም፣ ግን እነሱ ሆን ብለው ይነካፋሉ። ምንም ሳታደርግ እኮ እነሱ ሆን ብለው ይነካካሉ፣ ይሳደባሉ። የሆነ ነገር ሲባሉ ብልግናቸው፣ የጭንቅላታቸው ድንቁርና ዛሬ እንትና ከቃል ጋር ገብተው ነበር። ምህረት እና ቃል እኮ እኔ እያልኳት ታያቸው ምህረት ምናምን እያልኳት ነበረ፣ እና የነኳት እነሱ ናቸው መሰለኝ። እኔ ብሩክ አልነካውም ነበረ፣ ግን እልሃ ሲዘኝ ነው ምናምን እያለች አንተ ካንቲ ከሆነ ለምን ይገሻል? ጥያቄ ልጠይቃችሁ፣ እነሱ ምን አግብተው ነው እነሱ ነው የሚዘቀዝቁት? ይብቻነእሷ እኮ ማለት ነው ምንም ብሩኬንም ሳትጠራ ምንም ሳትጠራ እኮ ነው፣ ዝም ብላ እነሱ ናችሁ እኮ ሆኖ ብሎ ነው እሷ እንድታወራ ያደረግነው። አሁን ልጁ ወርቅ ሰዓት አሰረችለት ብለው ምስጋናውን ዘቀዘቆት። እስኪ አንድ ነገር ታድርግለት። ይህ አማርኛ መቼም ፈርዶበታልና የአማርኛ የበርግጫ ተብሏል ሲሉ ነበረ መሰለሽ። እስኪ እሷ ምን እንደምትፈልግ ሲያንስሽ ነው። ሲያንስሽ ነው። ዓለም ሁሉ ያለ ይገባታል ብለዋል ብለው ትናንትና ያሲሙት እርስ ሲሉ ነበር። አሁን የወርቅ ሰዓት ወይ ለነሱ ግን እንዴት ነው? ወሰት እየጠጡ ነው ወይስ ውሃ ነው? እኔ ወርቅ ሰዓት ስታስረለ ደግሞ ብሶባቸው ቁጭ ምን ይሻላቸዋል? ሰርጉ ደግሞ ለንደን ነው የሆነ የት ተብሏል ደግሞ ምን ይበቃቸው? የሆነ ወይኔ ጉዴ ግዴ ዘንድሮ አረ ወይ ነህ የኔ የኔ የታለህ? የት አለህ? የታለህ ልበለኝ

ሀገር ነች። እኔ ሀገሩን ራሱ ሲሙን ዛሬ ነው አወቅኩት ኖርዌይ

ናይት ሺፍት ነው የምሰራው። ለልጆች ናይት ሺፍት ነው